ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በጣና ቴሌቪዥን እየተዘጋጀ የሚቀርብላችሁ የጀግኖች አምባ ፕሮግራማችን ነው። የጀግኖች አምባ ፕሮግራም የአማራ ፋኖ የህልውና ትግል መሪዎች የአማራ ደመላሽ ፋኖዎች እንግዲህ ከግንባር ድምጻቸውን የሚያሰቡበት የተጋድሎ ውሏቸውን ለህዝብ የሚያቀርቡበት ፕሮግራም ነው። ከግንባር በቀጥታ በስልክ አስገብተን መረጃ የምንቀበልበትና ወደ እናንተ የምናደርስበት ፕሮግራም ነው። በዛሬው የጀግኖች አምባ ፕሮግራማችን ተረኛ እንግዳ አድርገን እንዲያቀረብ ነው በሱዳን ኮሪደር የአማራን ህዝብ ከጠላት እየጠበቀ ያለውን የአማራ ፋኖ ከአራ አማራ ክፍለ ጦር አመራር ነው። የአማራ ፋኖ ካራ አማራ ክፍለ ጦር የኮሚኒኬሽን መምሪያ ኃላፊው አርበኛ ቴዎድሮስ ከበደ በወቅታዊ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥቶናል። እስከ መጨረሻው አብራችሁ እንድትከታተሉ በአክብሮት እየጋበዝን ወደ ቃለ ምልልሱ እናመራለን። ጤና ይስጥልን። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ ቴዎድሮስ ከበደ የአማራ ፋኖ ካራ አማራ ክፍለ ጦር ዋና ኮሚኒኬሽን ኃላፊ እንደምንሰነበት ሰሞኑን እንግዲህ በማህበራዊ ሚዲያ አንተንና አንተ የምትንቀሳቀስበትን ክፍለ ጦር በተመለከተ የብልጽግና አክቲቪስቶች ብዙ ነገር ሲናገሩ ሰምተናል። የሆነው ምንድን ነው? አሁንስ ያለው እውነታ ምንድን ነው? አመሰግናለሁ። ወንድም ይርጋ የአማራ ፋኖ ከአራማራ ክፍለ ጦር ኮሚኒኬሽን መምሪያ ሀላፊ ነኝ። ጠላት እንግዲህ እንደሚታወቀው ከሚያዚያ አስራ አራት ጀምሮ ከፍተኛ ሰራዊት በማስተማራት ማለትም ዘጠና ስድስተኛ ክፍለ ጦርን ዘጠና ስምንተኛ እና ዘጠና ሁለተኛ ክፍለ ጦርም በመከላከያ ደረጃ ሌላም አራት ክፍለ ጦሮች ደግሞ የክልሉ አድማ በሳኝ ኃይሎች እና ጸረ ሽምቅ ሚሊሻ እንዲሁም ሌሎች ያሉበትን ግብረ ኃይል አድርጎ ባለስልጣኖች ሉ የዞን እና ከክልል የተወከሉት ሱፐርቫይዘሮች ሳይቀሩ ከፍተኛ በትምስት አቅጣጫ ከፍተኛ የሆነ ወረራ ሳህዶ ነበር። ሰላም ያለውን የአማራ የነፃነት ትግልም ደፍቄና ደምስሼ ከምድረ ገጽ አጠፋችኋለሁ ብሎን የተነሳ ለዚህም ግዳጁ የሚያስፈልጉ የሜካናይዝድ ሀይል ከኋላ አስተማርቷል። የሜካናይዝድ ሀይሉን በተለምዶ አየር መቃወሚያ ወይም ዚሩ ሀያ ሶስት የሚባለውን አጭር ርቀት ተተኳሽ መድ እንዲሁም ሞርተር ብዛት ያላቸው ሞርተሮች እና ብዛት ያለው ዲሽቃ ስናይፈሮች እና መትረየሶች በነብስ ወከፍ እና የቡድን እንዲሁም የሞ የመካናይዝድ መሳሪያዎች ተጠቅሞ ከሚያዝያ አስራ አራት ሁለት ሺህ አስራ ሰባት ጀምሮ እስከ ሚያዝያ ሀያ ድረስ ሰፋታ ኦፕሬሽን አድርጓል በምዕራብ ጎንደር በተለይ ሱዳን ኮሊደር ተብሎ የሚጠራው አካባቢ በአካባቢውም ቦታው ላይ ያሉ የአማራ ፋኖ ካራማራ ክፍለ ጦርና የአማራ ፋኖ ጠቅላይ የግዛት እዝ የተውጣጡ ኮር አንድ ተብሎ የሚጠሩ የዋሊያ ክፍለ ጦር፣ በጀንድር ክፍለ ጦር፣ ጭና ክፍለ ጦር፣ በለሳ ክፍለ ጦር እና ጺዎቹ ክፍለ ጦር የተውጣጡ ኃይሎች ነበሩ። ከካራማራ ክፍለ ጦር ጋር በጋራ በመሆን ይሄን አካባቢ ሊወር የመጣውን ኃይል እኛ እሱ ባቀደው በፈለገው ልክ ሳይሆን እኛ ባቀድነውና በፈለግነው ልክ ጠላትን ከአካባቢው ላይ በሽምቅ ውጊያ በመሰወር ደፈጣ በማድረግ እና ጠላትን ቡላሌ በማዞር መንፈስ መስለን እስከምንረዳው እስከሚረዳን ድረስ ጠላትን እየመሳን እየደመሰስን አስፈላጊ ወደ ሆነው ቦታችን በመንቀሳቀስ ራሱን ነፍሱን የመለስነበት ሁኔታ ነው ያለ። ስለዚህ ከአስራ አራት ጀምሮ እስከ ሀያ ድረስ በተደረገ ውጊያ በሚገርም ሁኔታ አካባቢ ማህበረሰብን መጸየት ይቻላል። አንድ ወንድማችን ቆስሎ የያዘውን ንብረት አውጥቶ፣ እሱ በአጋጣሚ አፈናለች ስለነበር መውጣት ስላልቻለን አንድ ወንድማችን ተሰውቷል። ከዚህ ከጎንደር ጠቅላይ ግዛት ከዛ ውጭ እንግዲህ በጠላት በኩል የደረሰው የሰው ኪሳራ አንድ አስር ጎማ መኪና፣ ሁለት ኦራል እና አንድ አምቡላንስ ይዞ መጥቶ ቁስለኛውንም አስከሬኑንም ጭኖ ነው ሄደ። የሚገርመው ነገር ጠላት በዚህ አካባቢ የተመታበትን የሞተበትን ወታደሩን እንኳን የሚቀብርበት ጊዜና ድል ስለማያገኝ በአብዛኛው ሌላ ቦታ ላይ ቀብሮ ይሄዳል። እዚህ ቦታ ላይ ግን በጭራሽ ቀብሮ አይሄድም። ሁልጊዜ ሊዞነ ሚሄድ ምክንያቱም በደቂቃዎች እና በሴኮንዶች ልዩነት የምንጠቀምበት ታክቲክ እና የደፈጣ ውጊያ በጣም ሲሳራ ስለሚያጋጥመው ጠላትነቱን አጠንቅሶ ወዲያውኑ ቁስለኛ የለ አስከሬን ተሸክሞ የሚሄደው እና በዚህ ቅጽበት እንግዲህ ጠላት የደረሰበት ሲሳራ የመተማ ሪሰናር ሆስፒታል ላይ ቼክ ማድረግ ይቻላል። ሽንፋ ጤና ጣቢያ፣ አጋም ውሃ ለምለም ተራራ በሚባሉ ጤና ጣቢያዎች በኮቺት በመተማ በአካባቢ ባሉ ጤና ጣቢያዎች ሁሉ የጠላት ቁስ ለኛ ተዝረክርኮና ተትረክርኮ ነው ያለ። ይሄም ደግሞ ሕክምና አልቻል ብሎ ወደ ጎንደርና ወደ ባህር ዳር የተላኩ አሉ። የተመቱ ሻለቃ አመራሮች አሉ። ሌተና ኮሎኔልም እንዳለ መረጃው አሁን ትናንትና ያደርሶኛል። ከፍተኛ ኪሳራ እንደደረሰበት እንግዲህ ወንድም ኤርጋን ጠላት በዚህ ባደረገው ወረራ በስድስት አቅጣጫ መቶ እንግዲህ በአራት የመከላከ ክፍለ ጦሮችና በአራት የአድማ በትን ክፍለ ጦሮች በስምንት ክፍለ ጦርና በሚኒሻና በአድማ በትን በሚኒሻና በጨረ ሽምት ባደረገው ወረራ በአጋጣሚ ሆኖ ሻንቃዎች ይሄ አንዳንድ እቃዎች የቀሩ ነበሩ። እና ያ ሻንጣ እኔ ጋር የነበረ ሻንጣ ነው። በአጋጣሚ ወደ ውጊያ ወደፊት ገብቼ አቅጣጫ የጠላት አቅጣጫ ቦታ መቀየር ስለሚነበረብን ያንን ቦታ ሲቀየር በአጋጣሚ ሻንጣው ተረስቶ ሂዶ ይህቺ ሲግናል የሆነች ዋይፋይ ነበረች። ትንሽዬ ዋይፋይ በቴሌም የምትሸጥ በሌላ ቦታ የምትመጣ በሱቅ በምናምን የምንጠቀምባት ያቺ እኔ ጋ ነበረች። እና መነፈሬ እዛ ጋ ነበረን። እንደገና አንድ ደግሞ ከነሱ የማድረክ ነው የመብራት ጄኔሬተር ሞተር ነበር ቦታና ስትራቴጂ ቦታ ሲቀይር በአጋጣሚ ሊገዛ ሾል ገጥቶ ይህን አግኝተውታል። ለደቂቃዎች እንኳን አልቆምም ሰው ጠላትን እያባርን ወደ በረሃ አስገብተን እኛ ዙረን ከሽምታን ሰባ ኪሎ ሜትር ርቀት ያለች ቱመትን ተቆጣጠርን እና ጠላት በጣም ተበሳጨ። እሱ ከኋላ ህዶ ሱዳን ጠረፋ ደረስኳቸው ሲል ፋኖ ተመልሶ ቱመትን ሶሶዶና መስራት ሳይሆን መንዶታ የሚባለውን ከተማ ዙሮ ተቆጣጠረበት። ጠላት ወደ ቁጥር አራት ነፍስ ገቢያ ሲሄድ እና ጠላት ህዝባችን ለማስረበሽ ሌላም ለማድረግ የመሪዎችን ስም በመጥራት ለምሳሌ የራስ አባናለው ክንዴ፣ ደረጀ በላይም የወንድማችን የፋኖ አርበኛ ሰለሞን አጣናውን የነቆስቁስም የነዋግነር የኔም ሳይቀር የካራማ ክፍለ ጦር ዋና አዛዥ የሆነውን ወዳጅ አስፋውን ሳይቀር ገደልናቸው እያሉ ዜና እየሰሩ ነው። አሁን በቅርቡ ሰዎቹ መግለጫ ይሰጣሉ እና ደረጀም ሰጥተዋለኝ ሌሎችም ይሰጣሉ። ይህንም ህዝብ እያዳመጠኝ ነው በዚህ ሰዓት እና ጠላቱ በህዝባችን ላይ የሚነዳው የሚነዛው ሀሰት ወሬ ሁሉ ህዝብን አስረብሾ የፋኖ ህዝባዊ መሰረትን ለመናድ እና ህዝቡ ተስፋ ቆርጦ አርፎ እንዲቀመጥ የሚያደርግ ነው። ዞሮ ዞሮ በአካባቢ ያለ ህዝብ ሀቁን ያውቃል። ግን በሌላ አካባቢና በውጭ ሀገር ያሉ ወገኖቻችን መረበስ የለባቸውም። እጅግ የረቀቀ ሳይንሳዊ ወታደራዊ ጥበብና ሳይንሳዊ ሳክሲስ የምንጠቀምነት ጠላት እንደዚህ ዘግኖና ዘግኖ እና አብሶ ሊቀመም የሚችል አይደለም። እሱ በሰፈረው ክንድ የምንሰፈር አይደለንም። እሱ ባቀለው የምንታቀል አይደለንም። ከጠላት ተቃራሚ መንገዶች ጠላት ጠላትን የምንመታለን እና እንደዚህ ነው የሰነበተው ይርጋ ወንድሜ። እጅግ በጣም አመሰግናለሁ። እንግዲህ ትናንትናም አርበኛ ሰለሞንና አርበኛ ደረጀ መግለጫ መስጠታቸውን ሰምተናል። እንግዲህ አንተም እንግዲህ ባለፈው በዚህ ጉዳይ ላይ መጠነኛ ማብራሪያ ሰት የሰጠበትን የሚዲያ መረጃ ተከታትዬ ነበረ። እውነታውን ማሳወቅ ከእኛ ይጠበቃል። እናንተም ስለ ገለጻችሁ እናመሰግናለን። አሁን ያለው የቀጠናው እንቅስቃሴ ምን ይመስላል? አርበኛ ቴዎድሮስ። አሁን ያለው የጠላት እንቅስቃሴ ጠላት እንግዲህ ሽንፋ ላይ ነው ያለን። በተወሰነ ትንሽ ኃይል ደግሞ መጡብኝ ህዱብኝ እያለ ቱመት አካባቢ አለን። ይህ ጠላት ቱመት አካባቢ የመቀመጥ አቅም የለውም። ነገር ግን መቼም ትግላችን ስጋዊና መንፈሳዊ ትግል ነው ስንል ዝም ብለን አይደለም። ጠላት ሽንፋ ከተማ ያለ ጠላት አጣዳፊ ተቅማጥና ትውከት ወይም አሰት ተብሎ የሚጠራው በሽንፋ ገብቶ የመከላከያ ሰራዊትን ደግሞ አሁን በሌላ በኩል እንግዲህ በእግዚአብሔር ቁጣ እየፈጃቸው ነው ያለን። ሽንፋ ላይ የነበረው የመከላከያ ሰራዊት አሁን በሽተኛ ሆኖ መተማ ሆስፒታል እና ሌሎች ሆስፒታል ደግሞ ከቁስሉ ከጥይቱ የተረፈው ደግሞ በተቅማጥ እየተሰቃየ ነው ያለ። ከዛ በተረፈ ጠላት በዚህ አካባቢ ደግሞ ምንም የሚፈጥረው ነገር የለም። በእኛ የበላይነት በእኛ ቁጥጥር ስር ነው ያለ፣ በረሃውም አካባቢውም ሁሉ ለወደፊትም እንግዲህ ጠላት እቅድ አቅደዋለኝ እንግዲህ ብዙ ነገሮች ጠላት እንዳቀደ መረጃዎች እየደረሱ ነው በምድርም ይምጣ በሰማይ ይምጣ እሱ በፈለገው ሳይሆን እኛ በፈለግ ነው እና ባሰብነው ባቀድነው ሰዓት ልክ ጠላቶቻችን እየመጣን ከፊት ሲሉን ከኋላ ከኋላ ናቸው ሲሉን ከፊት ከቀኝ ሲሉን ከግራ ከግራ ሲሉን ከኋላ ሳይንሳዊውን እና በአባት በእናቶቻችን ያገኘነውን የወኔና የተጋድሎ ዝናና ልምድና ትጥቃችን መስጠኝነታችን ለጠላታችን የምናሳይበት ጊዜና ወቅት ላይ ነን። በዚህ ውጤታማዎች ነን። በቅርቡ እንግዲህ በአካባቢው ጠላት ተጠራርጎ የሚጠፋበት ጊዜ እየቀረበ ነው። ክረምቱ የኛ ድል ነው። ክረምቱ ለክረምቱ የሚመች የትግል ስልት ነው እኛ የምንታገለው እና ጠላትን ክረምቷን ስለሚያውቅ ነው አሁን ጫና የፈጠረው። ስለዚህ አሁን ያለው ወቅታዊ ሁኔታ ጠላት እግዚአብሔርን እየቀጣው እኛም እየቀጣ ነው። የኛ የበላይነት የነገሰበት ያለ ጠላት አሁን አየር ላይ ነው ምላሱ ነው ያለ ገደልናቸው፣ ማድረግ ናቸው፣ ፈጀ ናቸው እያለ አንድ ተራ ግለሰብ የሚ ትንሽ የዋይፋይ ዲቫይስ እና አንድ የግለሰብ መነጨር አንድ ከሱ ተማርኮ እኛ ስንጠቀምበት የነበረ ጀኔሬተር በአጋጣሚ ሆኖ ሾልኮ ገብቶ የውጊያ ታክሲ ሲንቀይር ይዞት የሄደውን እሱን በዜና በሰበር ዜና መልክ እያቀረቡ ህዝብ እያረበች ነው። እና የአማራ ፋኖ ግን ከትናንትናው ዛሬ ጠንክሮ፣ መግባባት፣ መነጋገር፣ መቻቻል ለምደን ወደ አንድነት እየተሰባሰብ ጠንክረና ፈርጥመን ያለንበት ወቅትና ጊዜ ላይ ስላለን እንደዚህ አይነት ሁኔታ ነው። እዚህ በረሃ ላይ ያለ ይርጋ ወንድ አርበኛ ቴዎድሮስ ከበደ ስለሰጠህን ማብራሪያ እንዲሁም ደግሞ ስለምታደረጉት ተጋድሎ ከልብ እናመሰግናለን። እንግዲህ ለጊዜው በእኔ በኩል እነዚህ መረጃዎች ልውሰድ። ስለነበረን ቆይታ አመሰግናለሁ። ባለፈው እንደተነጋገርነው የተለያዩ ሀሳቦችን ይዘን ያለን እንመለሳለን። ለዛሬው በዚሁ እናበቃለን። አመሰግናል ቴዲ። እግዚአብሔር ይስጥልን። እኛም እናመሰግናለን። ልሳናችን ድምጫችን ሁናችሁ ወገናችን ተስፋ እንዳይቆርጥ እውነቱን ለአለም ስለህዝባችን ስለምታደርሱልን ጣና ቴሌቪዥን ከልባችን እናመሰግናለን። እግዚአብሔር ይስጥልን ወንድ